በስማ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ግንቦት 14 ጻድቁ አባታችን አቡነ አረጋዊ ክብረ በዓላቸው ነው፣ እንኳን አደረሳችሁ። እኒህ አባት ከስልስቱ ቅዱሳን ከሮምና ኤሽያ ከመጡት ከዘጠኝ ቅዱሳን አባቶች አንዱ ሲሆኑ አባታቸው ይሳቅ የሮም ንጉሥ ነበር። እናታቸው ንግሥተ እደና ትባላለች። የመጀመሪያ ስማቸው ዘሚካኤል ነው። ጥበብ መንፈሳዊ ሲማሩ አድገው ወደ እስክንድርያ ኮብልለው ገዳም ገቡ። አበምኔቱ አባ ጳኩሚስ በፈቃደ እግዚአብሔር የመጡ መሆናቸውን አውቀው ማረገ ምንኩስና ሰጥተዋቸዋል። ንጉሥ የሆኑ ቤታቸው የሞቀ ቤተሰቦቻቸውን ንቀው ትተው ገዳም ገብተው በምንኩስና ተወስነዋል። አበምኔቱም ወደዚች የሕይወት መንገድ ስለመራህን ንጹሕ አረጋዊ መባል ይገባሃል ብለዋቸዋል። አረጋዊ የተባሉት ከዚያ ወዲህ ነው። አባታችን በተጋድሏቸውም ከአባ አንጦስ ከአባ ጳውሊ እና ከአባ መቃርስ ቀጥሎ በአራተኛ ማዕረግ አበ መነኮሳት ሆነው ተመርጠዋል። በገዳመ ዳውናስ ሰባት ዓመት ከቆዩ በኋላ ወደ ሮም ተመልሶ የሀገራችን ዜና ሰምተው ለመምጣት በ 480 ዓ ም ከአባ ፍሬምናጦስ ባላ መንገድ ጀመሩ። ቅዱስ ሚካኤል በክንፉ ተሸክሞ አክሱም አድርሷቸዋል። ተመልሰው ሂደው ስለ ቅድስት አገር ኢትዮጵያ መስክረዋል። ሐዋርያ ሳይላ ክላት በሃይማኖት በምግባር ጸንታ ትኖራለች ብለው ለሰባቱ ዘመዶቻቸው አበው መነኮሳት ነግረዋቸዋል። ስምንቱ ሁሉ ጓዛቸውን ጠቅልለው በሮም ነግሶ የነበሩ ይስሐቅን አባ ገሪማን ጨምረው ንጉስ አልአሜዳ በነገሰ በሰባተኛ ዓመት ማለትም በ480 ዓመተ ምህረት ወደ ኢትዮጵያ ራሳቸውን ዘጠኝ ሆነው መጥተዋል። አባ አረጋዊ እናታቸው ቅድስት ድናን ደቀ መዝሙራቸውን ማትያስን አስከትለው እግረ መንገዳቸውን እያሰማሩና ድውያንን እየፈወሱ ደብረ ዳሞ ደረሱ። ከእግረ ደብር ሆነው አሁን ይህን ተራራ በምን ልወጣው እችላለሁ እያሉ ሲያወጡ ሲያወሩ በንግግሩ ሐሰት የሌለበት አምላካችን በነቢዩ ዳዊት ላይ አድሮ በመዝሙር ዘጠና ቁጥር 11 እስከ 16 ላይ በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ አንበሳውና ዘንዶውን ትረግጣለህ እንዳለው የታዘዘ ዘንዶ መጥቶ ስድሳ ክንድ ወደሚያህል ጅራቱ ጠምጥሞ ቅዱስ ሚካኤል ሰይፈ እሳት ይዞ እየጠበቃቸው ከተራራው አናት አድርሷቸዋል። ወዲያው ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው አመስግነዋል። ቦታውም ደብረ ሃሌሉያ ተብሏል። በዚህ ዕለት ግማሽ ኅብስት በልተው ጠገቡ። ከዚያ በኋላ ግን ምድራዊ ህብስት አልተመገቡ። በሰንበተ ክርስቲያን ከቅዳሴ በኋላ ህብስተ ሰማያዊ እያመጡላቸው ይመገቡ ነበር እንጂ ኋላ ግን ዜና ጽድቃቸውን ሰምተው ከስድስት ሺህ ያላነሱ ደቀ መዛሙርታት ተሰብስበውላቸዋል። 99 ዓመት ሲሞላቸው ጌታ በመንፈቀ ሌሊት ተገልጾ ምድራዊ መንግስትን ትተህ ስላገለገልከኝ ህልፈት ሽረት የሌለባት ሰማያዊ መንግሥቴን አወርሰሃለሁ ብሎ ቃልኪዳን ሰጣቸው። በስምህ የተጸማውን እስከ አስራ አምስት ትውልድ ድረስ እምር እልሃለሁ አንተም ከሞት ገጽ ትሰወራለህ ብሎ ተስፋቸውን ነገራቸው። እርሳቸው መነኮሳቱን ሰብስበው ከእንግዲህ በስጋት ታዩኝም ብለው ነገሯቸው። አበምኔት የገዳም አባት ወይም አለቃ ሾሙላቸው። ጥቅምት 14 ቀን በዛው በደብረ ዳሞ ተራራ በምስራቅ አቅጣጫ እንደ ሄኖክ እንደ ኤልያስ ተሰውረዋል። በረከታቸው፣ ቃል ኪዳናቸውና ማላጅነታቸው በሁላችን ላይ ይደር። አሜን።